በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላማ ክርስቶስ ይብዛላችሁ። ሁላችሁም ኮሜንት ላይ ሰባት ቁጥር ጻፉ። ሰባት ቁጥር የጻፉትን ደግሞ ፎሎ አርጉ። ዛሬ ደስታን ሊያበስራችሁ ነው የመጣሁት። ክርስቶስ ትንሳሙታን፣ ሳሙታን በአብይ ሀይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ምዜሰ ኮነ ፍስሀው ሰላም የዛሬ ደስታ የመጀመሪያው ደስታ እንኳን ደስ ያላችሁ ህዝበ ሙእመናን እንዲሁም ህዝበ ኦርቶዶክሳውያን፣ እናንተን ደስ ስለሚያሳኘው ነው። ምክንያቱም እናንተም የምትፈልገው የምትፈልጉት እኔም የሚፈልገው ስለሆነ ማለት ነው። እናም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀዲያና ስልጤ ሀገረ ስብከት በምሻ ወረዳ ቤተ ክህነት ተአምረኛው ጀና ቅድስ ሥላሴ ቤተክርስቲያን እንዲገዛ እንድገዛ ባደረግ ነው ሁለተኛ ዙር ዘመቻ ተሳክቶልናል ማለት ነው። ያ ሁለተኛ ዙር ዘመቻ ምንድን ነው? ሥላሴ ቤተክርስቲያን በጃና ቅድስት ሥላሴ ቤተክርስቲያን እንዲገዛ ዘመቻ ያደረግነው መቼ ነው እንዴት ነው የሚለውን ነገር አንዳንድ ነገሮችን ምናልባት ከኔ ጋር ያልነበራቸው ሰዎች ልትኖሩ ስለሚችሉ አንዳንድ ነገሮችን ላስታውሳቸውና ከዛም በኋላ ደስታዬን ጨርሼ አበስሬ እወጣለሁ ማለት ነው። እና የመጀመሪያው ቦታ ላይ ስዕል አድኖ ነው ይገኛል ያ ቦታው ደግሞ ጫካ ነው። እውነት ለመናገር በጣም ከባድ ቦታ ነው። ቤተ ክርስቲያን ይሰራል ተብሎ የሚገማት አይደለም። ስለዚህ እግዚአብሔር ግን ክብሩም ለመግላጥ ሲል በዛ ቦታ ላይ በእንጨት ላይ ሴላድኖ ተገለጠልን። ለእኛ በነገራችን ላይ አሁን ያለ ቤተ ክርስቲያን በጣም ርቀት አለው ከተማ ላይ ያለው ማለት ነው። ስለዚህ ከዚህ የሚሄዱ ሰዎች ደግሞ ለዚህ ቤተ ክርስቲያን ቅርብ ይሆናል ማለት ነው። ስለዚህ ቤተ ክርስቲያን ከመራቁ የተነሳ ደግሞ በእኛ በኩል ያለው ሚመናንን አጥተናል ማለት ነው። በአጭሩ ሁሉም ሰው ይሄንን ማን ይሄዳል እያለ ልብሱን ቀይሮ ሌላ ቤተክርስቲያን መሄድ ጀምረዋል ማለት ነው። ስለዚህ እግዚአብሔር በዘመናችን ታሪክ ለመስራት ሀሳባውና እንግዲህ በወደደው ጊዜ በፈቀደ ጊዜ ሰራልን ማለት ነው። ስለዚህ ይሄ ቦታ ላይ እንጨት እንጨት ላይ ሲል አድኖ የተገኘበት ቦታ የማን ነበረ ከተባለ የሌላ እምነት ተከታዮች ነበር። ስለዚህ ለኦርቶዶክሳውያን ያለ አማራጭ ይህንን ቦታ ገዝቶ የራሳችን ማድረግ ነበር። ስለዚህ ለዚህ ብለን የመጀመሪያ እንግዲህ ህዝብ የሚመናኑ ያንን ሲል አድኖ ካየ በኋላ አባታችን ብፁ አባታችን በረከታቸው ይድረብኝና አባ ህርያቆስ ቦታው ሄዶ መሰረተ ድንጋይ ተተክሎ አሁን ግን ቤተክርስቲያን ሊሰራ ነው ማለት ነው። እልል ይበሉ። እስኪ እልል እያላችሁ ኮሜንት ቪዲዮውን ሼር አድርጉ። በእውነት ሼር አድርጉ። እንደዚህ አይነት የቤተክርስቲያን ነገር ሲሆን ሼር ማድረጉን ተባበሩ። ምንም አይጨምር አይቀንስ። ስለዚህ በርከት ስለሆነ ሼር አድርጉ። ስለዚህ ይሄ ቦታ አሁን እንዲገዛ ሁለተኛ ዙር ዘመቻ ወጥተን ነበር። የመጀመሪያው ስላሴ ሰባት ላይ ሁለተኛ ደግሞ ባለፈው በአብይ ጾም ላይ፣ ያ መሬቱን የሚሸጡ ሰዎች ከሁለት ወር ካለፈ መሬቱን አንሰጥም፣ ሁለት ወር ብቻ ሰጥተናል ብሎ ውል ተደራረገ ማለት ነው። ከዛም በኋላ ያኔ ሐምሌ ሰባት ላይ ሶስት መቶ ሀምሳ ሺህ ብር ነበረ። እንዲሁም በዚህ በሊቭ ላይ መጥተን ስንጠይቃቸው ብዙዎቹ የተባበሩት ብሩ ሁሉም ሞልቶ ገባ። ከዛም በኋላ ያ የቀረው ስንት ነው? ሁለት መቶ ሀምሳ ነው ማለት ነው። ስለዚህ ለዚህ ሁለት መቶ ሀምሳ ሺህ ብር በጣም ጥቂት ቀን ቀረብን ማለት ነው። በእውነት ሁለት ወር ነበረ የተሰጠው። እኔም በተለያየ ስራ ሌላዎቹም፣ በቃ ማንኛውም እንትን ብለን ነበር። ስለዚህ ይህንን ወደ እናንተ ይዤ ሲመጣ እናንተም ህዝቡን አስተባብራችሁ ተባብራችሁ ከኔ ጋር ያለ እንቅልፍ ያደራችሁ ልጆች በእውነት እጅግ አርጌ አመሰግናለሁ። ቦታው ተገዝቷል። ዘጠኝ መቶ ካሬ ሜትር በስድስት መቶ ሺህ ብር ባለፈው እየጎደለ ሁለት መቶ ሺህ ብር ሞልቶ ቦታው ተገዝተዋል ማለት ነው። ሌላው ደስታዬ ደግሞ ቲክቶክ ሲጠፋ አዝኜ ነበር። ምክንያቱም እኔ እንደዚህ አይነት ቪዲዮ ሰርቼ የሚጠቀምበት ነገር ምንም ነገር የለም፣ ግን በርከታ አገኛለሁኝ በርከታ አገኛለሁኝ ለቤተ ክርስቲያን ደግሞ ድምፅ እሆናለሁኝ እና ይሄንን ድምፅ የሚሆንበት ቲክቶኬን ሲያጠፉብኝ አዝኘ ነበር። እንግዲህ የተዋህዶ ልጆች አሁንም አንገቴን እንዲደፋ አላደረጋችሁኝም። አሁንም አስራ አንድ ሺ ስላስገባችሁኝ አመሰግናለሁኝ። አስራ አንድ ኬ ቀብቻ ያለውኝ እንኳን ደስ አላችሁ። እኔም ደስ ብሎኛል። ሌላው ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት ግንብቾ ገብረ መንፈስ ቅዱስ ቤተክርስቲያን ታላቅ መንፈሳዊ ጉባኤ ተዘጋጅቷል። እናንተም እንግዲህ በዚህ በረከት ተካፋይ እንድትሆኑ እንግዲህ ወንድማችን እዝራ የራሱን ፔጅ እንዲከፍት እናደርጋለን። ሁላችሁም በወንድማችን እዝራ ሃይለ ሚካኤል ስለሚሄድ ሁላችሁም መጥታችሁ በርከት ተካፋይ እንድትሆኑ በልዑል እግዚአብሔር ስም እናሳስባለን። እጅግ የምናደው የምንወዳቸው እና በጣም የምናከብራቸው መምህራችን መምህር ደስታም አሉ፣ ሌሎች ወንድሞቻችን እነ ታምራትም ስላሉ በርከት ተካፋይ እንድትሆኑ እንግዲህ ሄዶ ስብከትንም የፈለጋችሁትን ነገር ቀርቦላችኋል። ሁላችሁም በርከቱን ተካፈሉ። በሊኡል እግዚአብሔር ስም አሳስባለሁኝ፣ እንዳትቀሩ። አብሶ ኦንላይን ላይ ሌላ ሌላ ቦታ ዘፈን ቦታ ማይረባ ቦታ የሆነ ጭዋት ቦታ የሚትውሉት በዚህ በዚህ እንድትጽናኑ ስለሆነ ሁላችሁም የእግዚአብሔር ቤት ሄዳችሁ ወይም በተሰጠው ፔጅ መሰረት ሁላችሁም መጥታችሁ እንድታከብሩ ነው። ሌላው ደግሞ የሹርሞ ስላሴውንም በዛውም እንዳትቀሩ እንዳትቀሩ። መታችሁ አስማርቁልን ቁልን ቤተክርስቲያናችን። ሰላማችሁ በክርስቶስ ይብዛልኝ። በሌላ ቪዲዮ እንገናኛለን። ሁላችሁም ቪዲዮን ከወደዳችሁ ሼር ዱት በማድረግ ተባበሩልኝ። ሰላማችሁ በክርስቶስ ይብዛልኝ በድጋሚ